ቀጣዩን ፓርት ይላችሁ መጥቻ አለው። ልጄን መድፈርክ ሳይንስ ባንተ ምክንያት ነው እንደዚህ እብድና በሽተኛ የሆነችው በሚለው የቤቲ እናት ኪራን በፖሊስ አስያዘችው። ያሳዝናል። የጽናት መከራም በዛ ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ፣ ሀገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እንዲሁም አዳዲስ ቪዲዮዎች አዳዲስ መረጃዎች ወደ እናንተ እንዲደርሱ የደውል ምልክቱን በመንካት ተቀላቀሉ። ማለት ነው። እናም እንዳልኳችሁ በጣም ያሳዝናል። የቤቲ እናት ኃይለኛ እንደሆነች ሁላችንም እናውቃለን። ማለት ነው። እንዲሁም ኪራን በማስፈራራት አለበለዚያ ግን እኔ መቼም ቢሆን በልጄ እንደዚህ ልጄን እንደዚህ አሰቃይታት፣ እንደዚህ አድርገሃት፣ በአንተ ፍቅር ይህን አይደል ስትሰቃይ? አንተ ምን አይነት ምን ያህል ጨካኝ ብትሆን ነው? ምን አይነት ማፀን አንተን ቢወልድ ነው? ምን አይነት ጨካኝ ሰው ነህ? በአንተ ምክንያት ነው ልጄ ያበደችው። በአንተ ፍቅር ነው እንደዚህ የሆነችው። የደፈርኩ መቻንሶ ደግሞ አሁን ላይ እኔ አላቅም፣ እኔ የማውቀው ነገር የለም ብለህ ለምን ትከራከራለህ? በሚለው አሁን ላይ የቤቲ እናት ምን ብታደርግ ጥሩ ነው፣ ልጄን ደፍሯታል፣ ልጄን አሰቃይቷታል፣ በሱ ምክንያት ነው እንደዚህ ያበደችው በሽተኛ የሆነችው በሚለው መረጃዎችን ሰብስባ ለፖሊሶች አሳልፋ በመስጠቷ ኪራ አሁን ላይ በፖሊስ ተይዟል ማለት ነው። ያሳዝናል። የጽናት መከራም በጣም ነው የበዛው፣ በጣም ያሳዝናል። አንዳንዴ እነሱ ሳያስቡት የሚፈጠሩት ነገሮች በጣም ነው የሚከብደው። በጽናትና በኪራ መካከል ሁሌም መከራ፣ ሁሌም ችግር፣ ሁሌም በፍቅራቸው ላይ እንቅፋት እንደተፈጠረ ነው። እንደዚህ አይነት እንቅፋት ደግሞ ለመልካም ነው። ነገ ደግሞ አንድ እንደሚሆኑ አብረው እንደሚሆኑ ተስፋ አረጋለው። ያው ጽናትና ኪራ ዛሬ አዲስ አይደለም። ከዚህ በፊትም ሁሌም በፍቅራቸው ላይ መከራና ችግር እንደተፈጠረ ነው። የሞቀ እና በጣም በቃ አሪፍ ፍቅር ሲጀምሩ ደስ የሚል ፍቅር ሲጀምሩ መሀል ላይ እንደዚህ አይነት ነገር እንደሚፈጠር ሁላችንም እናውቃለን። የቤቲ እናት ደግሞ ኃይለኛ እንደሆነች ሁላችንም እናውቃለን። አሁን ላይ ኪራን በማስፈራራት ነው ፖሊስ አስመጥታ ያለውን መረጃ በእንደዚህ በእንደዚህ ምክንያት ነው ልጄ ያበደችው በሱ ምክንያት ነው ብላ ነው ለፖሊስ አሳልፋ ኪራን የሰጠችው እንዲሁም ያስያዘችው ጽናት ደግሞ የቤቲ እናት በምትለውም በንግግሯም በምኗም አልተስማማችም እና የቤቲ እናትን እስኪ በእኔ ቦታ ሁነሽ አንቺ አስቢ፣ እስኪ በእኔ ቦታ ሁነሽ ቆም ብለሽ አስቢ። ልጅሽ ህይወቴን በጣም አበላሽ ተዋለች። አንደኛ ልጄን አሳጥታኛለች፣ ሁለተኛ ፍቅሬን አበላሽ ተዋለች። ስለዚህ ቤቲ የምትባል ልጅኔ እዚህ ቤት ማየትም አልፈልግም ስትልም፣ እባክሽን ጽናት፣ አንቺ ጥሩና የዋና ቅን መልካም መሆንሽ ነው እኔ የማውቀው አለቻት። የቤቲ እናት እንደዛ በትላትም፣ ነገር ግን ቅንነቴን መልካምነቴን የዋነቴን ያንቺ ልጅ ነጥቃኛለች። ስለዚህ ምንም ነገር ማውራትም መናገርም አልችልም። እባክሽን ልለምንሽ ለምንሽ ከቤቴ ውጭ ልኝ ስትላት፣ እባክሽን ልጅ እግርሽ ላይ ወድቄ እየለመንኩሽ እንደዚህ በእኔ ትጨክኛለሽ ስትል፣ አይ የኔ እግር ላይ እንኳን መውደቅ አይገባሽም። በፍጹም መውደቅም የለብሽም በፍጹም። ይሄን ነገር ደግሞ እኔ ልስማማም ላደርገው አልችልም ብላ ጽናት ከቤቲ ከቤቲ እናት ጋር ተከራከረች። እናም የጽናትም ክርክርም ተጨምሮ እናም ደግሞ በጣም ተናዱ ተበሳጭቶ ኃይለ ቃላት ኪራ በቤቲ እናት ላይ በመናገሩ ነው ለፖሊሶች አመልክታ ያሳሰረችው። ያሳዝናል ማለት ነው። እናም ቡድና የተከበራችሁ የጽናት ድራማ ወዳጆች እስኪ ከጽናት ድራማ ምን ተማራችሁ? እንደተለመደ አስተያየት በኮሜንት አስቀምጡ ማለት ነው። በጣም ያሳዝናል። ጽናት መከራዋ በዛ አሁን ላይ እንደው የእውነት ኪራ ተስማምቶ ከቤቴ ጋር ቢቀጥል እኔ እንደማስበው ከሆነ ጽናታ አልተስማማችም። በነገራችን ላይ ግን ኪራ መስማማቱ እንደማይቀር ነው። ምክንያቱም ጽናቴ እባክሽን ይቅርታ አድርጌልኝ ነገር ግን የቤቲ እንደዚህ ማበድና እንደዚህ መታመሙ አሳዝኖኛል፣ ሲላት እንዴ አንተም እዛ ጨርሰህልኝ ነው አይመጣኸው፣ ጨርሰህልኝ ነው አይመጣኸው ነው ያለችው። በጣም ነው ፌንቲ ነቀለችው። አሁን ጽናት ላይ መፍረድ አይቻልም። ጽናትን በጣም ያሰቃየቻት፣ ጽናትን በጣም ያጎሳቆለቻት፣ በጽናት ላይ በጣም ሚና ተጫውታለች። ቤቲ በጣም አሰቃይታታለች፣ መየመረዘቻት የማይሆን ነገር እያበላቻት እያጠጣቻት፣ በቃ ምን ልበላችሁ እና በዛ ምክንያት እኔ በቃ ቤትን ከማይሞታለው እዚህ ቤት እሷ መግባት የለባትም ብላ ነው ጽናት የምትከራከረው ማለት ነው። እና እና እንዳልኳችሁ ጽናቴም ወዳ ሳይሆን ከዚህ በፊት በጣም ቤቲ ጽናትን እንዳሰቃየቻት፣ እናም ምርጉዝ ነበረች። እርጉዝ በነበረችበት ሰዓት መርዛት ማለት ነው፣ ስትመርዛት፣ እንዲሁም ደግሞ ልጇ ሞተባት ማለት ነው። ጽናት ልጅ ማለት ነው ለኪራ ረገዘችው ከዚህ በፊት የምታስታውሱ ከሆነ እናም ያንን ያንን አስባ በጣም ጽናት ላይ አሁን ላይ ፌን ትነቅላለች። ከባድ ነው። ብቻ እስኪ ለተወሰነ ጊዜ ኪራም መታገሱ አይቀርም። ጽናትም ዞራ ዞራ የምትስማማ ይመስለኛል። ምክንያቱም ይቺ ልጅ ማገገም ስላለባትም መዳንም ስላለባት ግዴታ ደግሞ ኪራ ከጎኗ ካልሆነ ማገገም አትችልም ብለው ነው ዶክተሮች ለቤቲ እናት የተናገሩት። ይህንን ነገር ደግሞ ኪራ ያው ግዴታ ከቤቲ ጋር መሆን እንዳለበት ነው አስጠንቅቃ አረጋግጣ የተናገረችው የቤቲ እናት ማለት ነው። እናም ኪራ አሁን ላይ ቢስማማም፣ ነገር ግን ጽናት ብዙም አልተዋጣላትም። በጣም ጨንቋታል፣ እያለቀሰች ነው። እባክህን አጠገቤ አትቅረብ ላይ ካልፈልግም እያለችው ከዛ ክላስ ላይ ጥላው ወጣች ማለት ነው ለካማንተ ተስማምተ ተስማምተዛ ጨርሰን የመጣኸው ብላ ክላስ ላይ ቁጭ ብሎ እባክሽን ጽናት፣ የተረጅኝ እኔ እንደዚህ አይነት ነገር በፍጹም እንደማላደርግ አንቺም ታውቂያለሽ። ሳላስብ ነው ሁሉም ነገር የሚፈጠረው። እኔን ምን አድርግ ነው የምትኝ? እኔ እኮ እሷስ የቤቲ እናት እኮ ስጨቀጭቀኝ በፍጹም ይሄ የሚሆን ነገር አይደለም ስላት ቀጥታ እኔን ተከትላኝ ገብታ ነው በአንቺ ፊት የሚያወራቸው። እኔ ራሱ እኮ አልፈልግም ጽናት፣ እኔ ወድጄ አይደለም፣ ግን ቤቲን ሳይ አታስ ይቅርታ አድርጊልኝና በጣም ነው የምታሳዝነው። በጣም በቃ መጀመሪያ የማቃት ቤቲ እና አሁን ያየዋት ቤቲ ምን ልበልሽ፣ በቃ ሰማይና ምድር ነው። በቃ በጣም ነው ያዘንኩት። በሰዓት ሁኔ ራሱ አለ ማለት ነው። ማን ኪራ። ከዛ ይሄማ ሊሆን አይችልም፣ በፍጹም ሊሆን አይችልም ነው ያለችው። በፍጹም በፍጹም፣ በስተት ራሱ ይሄ መቼም፣ መቼም፣ መቼም ሊሆን አይችልም ነው ያለችው። ማን ጽናት ማለት ነው። እናም ኒና ደግሞ እርሶ ተረጋጉ፣ ሁሉም ነገር ይስተካከላል። ግን ጽናት አንድ ነገር ክር ካለች መቼም ሊሆን የሚችል ነገር አይመስለኝም። ጽናት ይኸው እንደምታያት በጣም ክርር ብላለች፣ ተናዳለች። እኔ ጽናት እንደዚህ ስትናደድ ለአንዴና ለመጨረሻ ነው ያዩት። እንደዚህ ተናዳም አይቼም አላቅም። ስለዚህ ብቻ አንቺ ለመረጋጋት ሞክሪ ልጅሽም እንደምትድን ተስፋ አደርጋለሁ። ነገሮችን ቀስ በቀስ ለማስተካከል ሞክሪ። እኔ ጽናት እንደዚህ እኔ እዚህ ቤት ከመጣው ቀን ጀምሮ የትኛውንም ያህል ትናደዳለች፣ ግን የዛሬው የተለየ ነው። እሽ ምትልሽ አይመስለኝም። ማለች ኒና ማለት ነው። ከዛን ባክሽን እባክሽን ልጅ እንደ እግሯ ላይ እንኳን እኔ ተደፍቼ ቅርታም ቢሆን ጠይቃታለሁ፣ የምትለኝን ሁሉ አደርጋለሁ። ስለ ቤቲም እኔ ቅርታ እጠይቃቸዋለሁ። አውቃለሁ ልጄ በጣም አስጨንቃቸዋለች፣ በጣም አሰቃይታቸዋለች። እናም ልጄ እኮ ኪራን ስለምታፈቅረው ነው። ኪራን ሲነኩባት በጣም ነው የምትቀናው። በኪራ ከመጡባት ማንንም አትምርም። ለዛ ነው ጽናትን ያሰቃየቻት እንጂ፣ ኪራን ሳትወዶ ቀርታ ሳይሆን በጣም ስለምታፈቅረውና በኪራ ከመጡባት ማንንም አትምርም። በዛ ምክንያት ነው አሁን እኔ የጽናት እግር ላይ ራሱ ወድቄም የማጽናት አለው እያለች ስታወራ ጽናት ሰማችና፣ አይ በፍጹም እግሬ ላይ መውደቅም አይጠበቅብሽም፣ ይሄን ነገር መቼም ልስማማው አልችልም እንዳለች ነው ድራማ ያለቀው ማለት ነው። ብቻ እስቲ በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ቤቲ ቀጥታ እዚህ ቤት የምትመጣ ከሆነ ጽናት እኔ እንደማስበው ከሆነ በጣም በጣም ውሳኔዋ ኃይለኛ ነው አሁን ላይ ማለት ነው። ምክንያቱም በጣም ታግሳለች ጽናት በጣም መከራው እንደምናውቀው በጣም በስቷል። በሷ ላይ በጣም ብዙ ነገር አሳልፋለች። በጣም ከመጠን በላይ የሆነ ትግስት እኔ ያላት እንደውም ለእሷ ማለት ነው እና እኔ እንደማስበው ከሆነ ቤቲ ለተወሰነ ጊዜ እቤታቸው የምትመጣ ከሆነ ጽናት ከኪራ ጋር የምትቀጥል ይመስላችኋል? እኔ እንጃ አላቅም። በጣም እኔ ራሱ ግራኔ ይገባኝ። ምክንያቱም በጣም ብዙ ነገር ተቋቁማለች። ብዙ ነገር ሲፈጠር ችላ አልፋለች ጽናት ማለት ነው። በባለፈው ራሱ ከእንግዲህ እኔ በደሌን መሸከም አቅቶኛል ብለው ነበረ። አሁንም ግን ዞሮ ዞሮ አሁንም ሌላ ችግር ተፈጠረ። ሌላ ትልቅ ስተት ኪራ እንደገና በድጋሚ ይሰራ እና በስህተቱ የተነሳ ስህተት ስህተቱ ስለተደጋገመ እናም ደግሞ የቤቲ እናት የተናገረችውን ንግግርም ባለመቀበሉና ከሷ ጋር በመጨቃጨቁ የተነሳ ነው፣ አሁን ላይ ፌንት ነቅላ ተናዳ በፖሊስ ኪራን ለማስያዝ የፈለገችው ማን? የቤቲ እናት ማለት ነው። በአንተ ምክንያት ነው፣ አንተን እንደዚህ ያደረካት ልጄን ልታሳጣኝ ነው በአጣትም በአንተ ምክንያት ነው ብላ ነው። ይህንን ሁላ መረጃ ሳለፍ አይሰጠችው። ምክንያቱም ያው የእናት አንጀት አይጨክንም አይደል። በዛን ሰዓት በጣም እንደበደለች፣ በጣም ኪራን እንዳሰቃየችው፣ የኪራን ሚስት ጽናትን እንዳሰቃየችው ጽናትና ኪራ ናቸው የሚያውቁት። እና እንዳልኳችሁ የቤቲ እናት ምንም የምታውቀው ነገር የለም፣ ብቻ ልጇ ስለተጎዳችባት ነው አሁን ላይ ፌንት ሰርታ እንደዚህ እያደረገች ያለችው። እናም ኪራና ጽናት እኔ እንደማስበው ከሆኑ መቼም አይለያዩ። በእርግጥ የሚያናድ ነገር ነው፣ በጣም የሚያስጠላ ነገር ነው እየተፈጠረ ያለው ግን መቼም አይለያዩ። መቼም ምንም ነገር ከዚህ በፊትም ተፈጥሮ ዞሮ ዞሮ አንድ ነው የሆኑት። ሲቀጥል ምሩዬና ምሩዬና ናሆሜ ዋው! ደስ ይላል። ናሆሜ ሳፕራይዝ አደረጋት፣ ቀለበት አደረገላት ለምሩዬ ምሩዬም በጣም ነው የሚወዳት። ምሩዬም ናሆሜ በጣም ነው የምታፈቅረው። ፍቅራቸውን ያዝልቅላቸው የጽናትና የኪራንም ፍቅር ዞሮ ዞሮ አንድ ያደርግላቸው ብዬ ነው የምመኝ። እናም እንዳልኳችሁ ናሆሜ ኪራን አንገቱን ሲጣርጉ የያዘበት ምክንያት በአንተ ምክንያት ነው። ሁልጊዜ የጽናት ልብ እየተሰባበረ ያለው ደግመ ደጋግመ የጽናትን ልብ ሰባበርከው። ለምንድነው እንደዚህ የምታደርገው? አሁንስ አልበዛም እንዴ? በሚለው ናሆሜና ኪራ ተጣሉ ማለት ነው። በጣም በስት ጓደኛሞች ናቸው። በጣም ያሳዝናል። እናም የቤቲ እናትን ፊንት ነቅላ ነው ይህን ጉድ የሰራችው። ለዛሬ ይዤ የመጣሁት ቪዲዮን ይመስላል። አመሰግናለሁ። ባይ ባይ